አልማዝ ማን ነች እኔ ነኝ ሰው እናንተ ቤት ሰርቶ ለፍቶ መከናወን የለም ትዳር በጉልበት ነው ስራ በጉልበት ነው ኑሮ በጉልበት ነው ይሄን ቀንበር ሰበርኩት ትግስት ማን ነች እኔ ነኝ ስምሽ ማን ነው ትግስት ተሰበረ አሜን አንድ ሰው ይጩና አሜን ሲል ይሁንለት በጌታ መንፈስ በጣም ብዙ ሺህ ሄክታር መሬት አየው መሬት እርሻ እርሻ ትልቅ እርሻ ሲዳማ ውስጥ ነው እርሻ ያለው ከአዋሳ ከተማ መቶ ምናምን 200 ኪሎ ሜትር አካባቢ እግዚአብሔር ቤታችሁን እፈውሰዋለሁ፣ ቤታችሁን እጎበኘዋለሁ። ላኝ እንጂሰስኔም እንዴት ነሽማየ ትመሳሰላላችሁ ግን የለንም የላችሁም። እሺ የእግዚአብሔር ፈቃድ በቤታችሁ ላይ ይሆን። አሜን። እግዚአብሔር ፈቃዱ ከሆነ ሞት ከእናንተ ቤት ይነሳ። አሜን። አልማዝማን ነች። እኔ ነኝ። በጌታ በኢየሱስ ስም እግዚአብሔር ጣልቃ ይግባ። አሜን። የሚያሳዝን የሚያስደነግጥ ነገር በሕይወታችሁ ላይ እንዳይሆን ከለከልኩ። አሜን። ቀኝሽን ከፍ አድርጊስቲ። ጌታ ሆይ በይ፣ ጌታ ሆይ። የሐኪም አዋጅ፣ የሐኪም አዋጅ፣ የሰይጣን አዋጅ፣ የሰይጣን አዋጅ ከእኔ ላይ ከኔላይ ይሻር። እንዴት ነሽ? ሰው እናንተ ቤት ሰርቶ ለፍቶ መከናወን የለም። ትዳር በጉልበት ነው፣ ስራ በጉልበት ነው፣ ኑሮ በጉልበት ነው። ይህን ቀንበር ሰበርኮት። ትግስት ማለች ስምሽ ማን ነው? ተሰበረ። አንድ ሰው ይጩና አሜን ሲል ይሁንለት፣ ደግመ አሜን ስትል ይሁንላት፣ የመጨረሻ አሜን ስትሉ ይሁንላቸው። እስ ያዙ። ዛሬ ስለ ጽንስ ነው የማወራው። ያዙ። እዚህ ላይ እስቲ ያዙ። በእምነት ጌታ ይችላል። እርግጠኞች ናቸው ያዙ ጌታ ሆይ በሎስቲ በልጅ በኢየሱስ ስም በእኔ ላይ ያለህ ፕሮግራም በእኔ ውስጥ ያለ ፕሮግራም የተናገርከው ያልተናገርከው ሁሉ ዛሬ በኢየሱስ ስም የሚወለድበት ቀን ስለሆነ አመሰግንሃለሁ አመሰግንሃለሁ ደህና ነህ እንዴት ነህ ሁሉ ሰላም ሁሉ ሰላም ነው እግዚአብሔር ይመስገን ጌታን ታምነዋለሁ እርግጠኛ ነህ ጌታ ይችላል ይችላል። ስለሷ ስጸልይ እናንተ ቤት ሁሉ ነገር ትግል ነው አልኳት። ስለሷ ስጸልይ አንተም ህይወት ላይ ትግል አለ አለኝ ጌታ ለእሷ ስጸልይ ማለት ነው። ያ ትግል ዛሬ ይሰበር። አሜን አሜን። ያ ቀንበር ይመታ። አሜን አሜን። ጌታ በብዙ ነገር የረዳ ሰው ነህ። እውነት ነው። በብዙ ረድተዋል። አሁን ያንተንና የእሷን የሚያራርቀው ጉዳይ ምን መሰለክ? አሁን ልትበላ አትቸገረም፣ ልትለብስ አትቸገረም አልከ። ትዳር አልተቸገርክም። ልክ ነው። ልጅም አልተቸገርክም። ልክ ነው። እግዚአብሔር በስራም በትዳርም በልጅም በኑሮም ባርኳል። እውነት ነው። በኑሮም ባርኳል። ልክ ነው። ማውረው እውነት ነው። ግን አሁን እየኖርክ ያለው መኖር ያለብህን ያህል አይደለም። ልክ ነው። እህ ልክ ነው። ያንተ የበረከትህ ምንጭ የበረከት ቦታ ብዙ ጊዜ ሰዎች ሲባርክ አስተውላችሁ አይታችሁ ከሆነ እንዲላለው ሰማይ በአንጻራችሁ ይከፈትላለሁ ምድር በረከቷን ትትፋላችሁ እላለሁ። አደለህ አንተ ሰው በህይወት ሰማይ ምድርም የተባበረ ሰው ነህ። እኔ በደንብ ግልጽ አደረግላለሁ። ዘና በል ሰማይ ምድርም የተባበረ ሰው ነህ። እጅ ላይ የሚገራርም ነገር እያለ እጅ ላይ ያለውን ነገር ግን እንዳትቀይር፣ ጠላት ይገዳደረሃል። እውነት ነው። ያንተ በረከት ያለው እዚህ መሬት ላይ ነው። አፈር ላይ ነው። እውነት ነው። ልክ ነው። ኦኬ በጌታ መንፈስ በጣም ብዙ ሺህ ሄክታር መሬት አየው መሬት እርሻ ነገር ትልቅ እርሻ ትልቅ እርሻ እዛ እርሻ ላይ ደግሞ በጣም የሚገርም ልክ እንዳንተ ያሉ በዙሪያ በጣም ብዙ ሰዎች አሉ። ብዙ ሰዎች አሉ። ተመሳሳይ የአየር ሁኔታ ባለበት ቦታ ላይ ያንተን ነገር እግዚአብሔር በጣም የተለየ ሲያደርገዋየው፣ ልክ ነው። በጣም ተፈላጊ ሲያደርገዋየው፣ ያንን ተፈላጊ ነገር ግን ወደ ገንዘብ እንዳትቀይር ወደ ገንዘብ እንዳይቀየር ወደ በረከት እንዳይቀየር የሚገዳደር ነገር አለ እውነት ነው ይመታ ዛሬ ይመታ ይመታ አንተ ታማኝ ሆነህ ጌታን ታገለግለዋለህ በኢየሱስ እግዚአብሔር በሰጠ ነገር እግዚአብሔርን ታከብረዋለህ ልክ ነው እግዚአብሔር በሴትና በወንድ ልጅ ባረከ በልጅ ብቻ አይደለም የባረከው ልጆችን በሙሉ ደግሞ በአይምሮ ባርኳቸዋል እውነት ነው ግን በአይምሮ እንደተባረከ ሰው እንደተማረ ሰው ግን አይደሉም ልክ ነው ጠላት ይዞባቸዋል ነገራቸውን ልክ ነው ዛሬ ይመታ ይመታ በኢየሱስ እኔ አሁን እንግዲህ ከግራና ቀኝህ በጣም ቆንጆ ቆንጆ አበሾች ነው የማየው። ከግራና ከቀኝህ አሁን ማለት ነው። አሁን በስጋ በመንፈስ ደግሞ ሳይ እግዚአብሔር ከነጮች ጋር ምናምን? አሜን እ አሜን አሜን። ከሌላ ሀገር ዜጎች ጋር ሲያስቀምጠህ ሀ ያለው አሜን፣ አሜን። ምንድን ነው አሜን? በስራ የተወያየን ነው። አጨብጭቡ ለጌታ ክብር። እሺ፣ አሁን ካንተ ጀርባ አንድ ኃይል የሚባል ሰው እያየው? አባቴ ነው ያንተ አባት ተሰበረ ዛሬ አሜን። አንተ ቤት ላይ በጣም የዋ በጣም ቀን በጣም ጌታን የምትወድ ሴት አየው፣ የልጆች እናት ልክ ነው። የሷን የጸሎት ውጤት ነው እየኖርክ ያለው እውነት ነው። ኢየሱስ ማን ነው? ጌታ ነው። ኢየሱስ ማን ነው? ጌታ ነው። የሆነ ከዶክመንት ጋር የተገናኘ ነገር እግዚአብሔር ሲያስፈጽምልህ ያለው። አሜን። ከዶክመንት ጋር የተያዘ የቀረበ ነገር አለ፣ የቀረበ ነገር አለ። በቃ ተሳክቶ አልበል ተሳክቶ ሲዳማ ውስጥ ነው እርሻ ያለው። ሲዳማ ውስጥ ነው ከአዋሳ ከተማ መቶ ምናምን ሁለት መቶ ኪሎ ሜትር አካባቢ ወደ መቶ ዘጠና ኪሎ ሜትር አካባቢ፣ ሰዎች ሳይሆኑ ከዚህ በኋላ የአንተን ጉዳይ መላእክቶች ያስፈጽሙልሃል። አሜን አንተ ጉዳይ ላይ ጣልቃ የገቡ እጆች ዛሬ ይመቱ፣ ይመቱ፣ ይመቱ በኢየሱስ ይመቱ። ቤት የጸሎት ቤት ነው። የጸሎት ቤት ነው። ሁሌ ነው የሚጸለይበት፣ ሁሌ ነው የሚጮህበት። አደለም? ቤት ላይ እርሻ እርሻ ቦታ ላይ ሁሉ ይጸለይበታል፣ ግን ልፍ የሚል ነገር እያየህ አይደለም። ድካም ሆኖ ባህል መሐመድ ማን ነው? እዚያ ከተማ ያለ አንድ ይሄን ያለ ሩቅ መሄድ አደለም፣ በደንብ የምታስታውሰው ሰው ነው። እዚያ ከተማ ላይ ያለ ሰው ነው። ከተማ ውስጥ ያለው የሙስሊም ተወካይ ነው፣ አደለም ያንተን ጉዳይ ለማስፈጸም ከአንተ ኬዝ ጋር የተያያዘ ነገር ነው የማየው። ቅርብ ጊዜ ያለ ልጅ ነው፣ ቅርብ ጊዜ ያለ ልጅ አሌሉያ፣ አሌሉያ። ኬዝ አስፈጽምልኝ፣ ወር ደግሞ ላስፈጽምልህ ብሎ የሆነ ዶክመንት ሊቀባበልህ የሚል ሰው ነው የማየው። ዛሬ እግዚአብሔር ጣልቃ ገባሁ አለኝ። እንደዚህ ለየሁ ካለ እግዚአብሔር ያንተ ልጆች በዲግሪ በማስተርስ በምናምን የተባረኩ ናቸው። በጭንቅላት ልክ ነው። እንኳን ላንተ ለሰው ጉዳይ የሚተርፉ ናቸው። ልክ ነው። ግን አንተ ከብዙ ሰዎች ጋር ስትቅበዘበዝ ነው የማየው። አሁን ቆም በል፣ ና አስብ። በሩጫ የሚመጣ ነገር የለም። በመረጋጋት መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በለሷን የሚጠብቅ ፍሬዋን ይበላል ይልና፣ አምላኩን የሚጠብቅ ምን ይላል? ይከበራል እና እነኚህ ሰዎች እየመጡ ነገርህን እየነኩ እያበላሹ እየነኩ እያበላሹ እየነኩ እያበላሹ ነው የሚሄደው። ይሄ ሰውዬ ምን ያህል እንደተረዳኸው ባላቅም ነገርህን ቶታሊ ሊያበላሽ ጫፍ ከደረሰ በኋላ እግዚአብሔር ካንተ ላይ ዞር ሲያደርገው ነው ያየሁት። አሜን። ልክ ነው። ነው ወይስ አሁንም አብራችሁ ናችሁ? እውነት ነው። ዞር ብሎ እስከ መጨረሻው አባረሬዋለሁ። አሜን። አሲ ተባረዋል። ጌቱ የሚባል ስም ታውቃለህ? በስም ላይ የተነገረውን ሰብሬዋለሁ። ከዚህ ሰዓት ጀምሮ ነፃ መውጣት ይሆንልህ፣ ፈጽሞ መፈታት ይሆንልህ በኢየሱስ ስም አሜን። ተፈጸመ።